ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 26 ቀን 2017 ዓ ም የምሽት ዜናዎችን ይዘንላቸው ቀርበናል። በወልቃይት አሁን ለተገኘው ነፃነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። በባህር ዳር ያሉ የአገዛዙ ወታደራዊ ካምፖችን ጨምሮ በክልሉ የተለያዩ ቀጠናዎች በፋኖ ጥቃትና የደፈጣ ውጊያ ተካሂዷል። ህወሃት በገዢ ቡድን የተጫነ ነው ያለውን ጊዜያዊ ምክር ቤት እንደማይቀበለው አሳውቋል። የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋ ከሰዎች በታች የሆነ ኑሮ እንድንገፋ ተገደናል ሲሉ የጤና ባለሙያዎች ተናግረዋል። ኤርትራ የገቡት የብልጽግና ባለስልጣን የትጥቅ ትግል ጀምረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳቸው እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑም። በወልቃይት አሁን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላት ስልጠና በትላንትናው ዕለት ተጠናቋል። ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪ እና ሰላምና ጸጥታ መምሪያ ኃላፊ እንዲሁም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነጻነታችንን አግኝተናል ብለዋል። ለዘመናት በገዛ ርስታችን ስንሳደድ የባርነት ቀንበር ተሸክመን ቆይተናል ብለው፣ ያገኘነውን ነጻነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባል ብለዋል። ነጻነታችንን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል ያሉት ኮሎኔል፣ ይህም ፍሬ አፍርቶ በጋራ በነጻነት እንድንገኝ ሆነናል ብለዋል። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ለማጽናት በመቀናጀት ልንሰራ ይገባል ሲሉ አንስተዋል። ለቀጣዩ ትውልድ እዳናና ወርስም ያሉት የዞኑ አስተዳዳሪ አቶ አሸተ ደምለው ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታትን አደራ በማስቀጠል ዛሬም እንደ ትናንቱ በመተባበር ልንሰራ ይገባል ብለዋል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው። የወልቃይ ጠገዴ ህዝብ ባለፉት ዓመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ ቆይቷል ሲሉ ገልጸዋል። ይህ ትውልድ ለዘመናት ዋጋ የተከፈለበት አማራዊ ማንነት በመተባበርና በመቀናጀት በህግ አግባብ ሊያጸና ይገባል ሲሉ አንስተዋል። በባህር ዳር ያሉ የአገዛዙ ወታደራዊ ካምፖችን ጨምሮ በክልሉ የተለያዩ ቀጠናዎች በፋኖ ጥቃትና የደፈጣ ውጊያ ተካሂዷል። የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማ ውስጥ በሚገኘው መኮድ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት መፈጸሙን ፋኖ አሳውቋል። ጥቃቱ የተፈጸመው ዛሬ ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ እስከ ንጋት ድረስ ባለው ጊዜ ሲሆን ተደጋጋሚ የሆነ ስኬታማ የከባድ መሳሪያ ጥቃት ማድረሱን ነው የአማራ ፋኖ በጎጃም ያስታወቀው። ከወደ ፋኖ የተሰነዘረው የከባድ መሳሪያ ጥቃት ሁሉም ስኬታማ ነው ያለው የአማራ ፋኖ በጎጃም ጎጃም በዚህም፣ በወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራ ማድረስ ችለናል ብለዋል። በዚህ ጥቃት በተደናገጠው የብልጽግና ኃይል በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባባድ መሳሪያዎች ሲደበድም ማርፈዱ ታውቋል። እንዲሁም በባህር ዳር በአየር ኃይል ላይ ተመሳሳይ ጥቃት መፈጸሙ ተነግሯል። በተጨማሪም የአማራ ፋኖ በጎጃም በዛሬው ዕለት በሰጠው መግለጫ አርሶ አደሩ በከፍተኛ ዋጋ ብልጽግና ያቀረበውን የአፈር ማዳበሪያ እንዳይገዛ አሳስቧል። ዋጋውም ስምንት ሺህ ብር ሲሆን ይህም ተገቢ አለመሆኑን ገልጿል። የአፈር ማዳበሪያ በህገወጥ መንገድ አስቀምጠው ለገበሬው በተጋነነ ዋጋ ለመሸጥ የተዘጋጁ ነጋዴዎችም ከድርጊታቸው ታቅበው ለገበሬው በተመጣጣኝ ዋጋ እንዲያቀርቡ ፋኖ አሳስቧል። ስልጠና ወስደው ወደ ፋኖ ያልተካተቱ አካላትም ወደ ፋኖ አደረጃጀቶች እንዲገቡ ብሏል። በግድ በአርማ ብተና ሚሊሻ፣ ፖሊስና መከላከያ ውስጥ እንዲገቡ የተደረጉ የአማራ ተወላጆችም ሆኑ ቀሪ ኢትዮጵያውያን ወደ ፋኖ እንዲቀላቀሉ ጥሪ ቀርቦላቸዋል። በተመሳሳይ በደቡብ ጎንደር ደራ ወረዳ አርብ ገበያ አቅራቢያ በፋኖ ኃይሎች በተፈጸመ የደፈጣ ጥቃት የአገዛዙ ወታደሮች ተገድለዋል። እንዲሁም በማዕከላዊ አካባቢ ጎንደር አርማጭሆ ከማለዳ ጀምሮ ከፍተኛ ውጊያ እየተካሄደ መሆኑን የአካባቢው ምንጮች የነገሩን ሲሆን አምስት የአገዛዙ ወታደሮችና አንድ የፋኖ አባል መገደላቸው ተነግሯል። በዚሁ ቀጠና ደለሳ ደረቅ አምቦና በደቡብ የተባሉ አካባቢዎች የነበረው የአገዛዙ ኃይል አካባቢውን ለኮ ወጥቷል ብሏል። በምዕራባዊው የጎንደር ቀጠናና የኢትዮ ሱዳን ድንበሯ ከተማ በመተማ በሚገኝ ፖሊስ ጣቢያ ላይ በፋኖ ጥቃት ደርሷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ከዛሬ ሚያዝያ 26 ቀን ጀምሮ ለሚቀጥለው አንድ ወር ሁለት መቶ ቦታዎች ላይ የድሮን ጥቃት ለመፈጸም እየተነቀሳ የተንቀሳቀሰ መሆኑን የውስጥ ምንጮች ነግረውኛል ሲል ለኢትዮ 251 ሚዲያ ዘግቧል። ኢላማ የተደረጉት ከተማ ውስጥ ሰው የተሰበሰበባቸው ትምህርት ቤቶች፣ ጤና ጣቢያዎች እና የፋኖ መገናኛ ሎጂስቲክ ማከማቻዎች እንደሆነ የመረጃ ምንጮች ጨምረው ገልጸዋል። ስለሆነም ህዝቡ በጋራ ከመሰባሰብ፣ ከላይ ከተጠቀሱት ተቋማት መራቅ እንዳለባቸው እና ከድሮን ራስን የመጠበቂያ መንገዶችን መጠቀም እንዳለባቸው የመረጃ ምንጮቹ ተናግረዋል። ህወሀት በገዢው ቡድን የተጫነ ነው ያለውን ጊዜያዊ ምክር ቤት እንደማይቀበለው አሳወቀም። ከሐሙስ ሚያዝያ 23 ቀን ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሄዱት የቆዩትን ስብሰባ በትናንትናው ዕለት ያጠናቀቁት ህወሀቶች የአቋም መግለጫ ያሉትን አውጥተዋል። ብሔራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። ደብረጽዮንና ሞንጆሪኖን ጨምሮ ሁሉም የህወሀት አመራሮች በተገኙበት በዚህ ስብሰባ ማጠቃለያ ላይ ባወጡ የወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህዋሃት የህጋዊ ሰውነት የማግኘት ጉዳይ ነው። ህዋሃት 50 ዓመት የሞላው የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያ ስምምነት በተቃራኒ ምርጫ ቦርድ ህዋሃትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ህወሀትን ማለትም ለሶስት ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዶታል። ህወሓት ይህ ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት ሶስት ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማስታወቁ ይታወሳል። የህወሓት መካከለኛና ከፍተኛ አመራሮች በትላንቱ ያቋም መግለጫቸው ምርጫ ቦርድ የፕሪቶሪያ ስምምነትን በመጻረር ጉዳዩን ወደ ተራ ቴክኒካዊ ጉዳይ አውርዶታል ሲሉ ነቅፈዋል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደ ነበረበት እንዲመለስም ጠ ይቀባል የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አደራዳሪዎቹም ትጥቅ ፍቱ ከማለት ውጪ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩት ዝግጁነት ውስን ነው ሲሉ ተችተዋል። የህወሓት መካከለኛና ከፍተኛ አመራሮች በአቋም መግለጫቸው ያነሱት ጉዳይ በክልሉ የሚገኙ የተቋማዊ ፓርቲዎች አባል የሆኑበት የጊዜያዊ ምክር ቤት ህልውና ነው። የምክር ቤቱ መቋቋም የህዝብን ህገ መንግስታዊ ስልጣን የሚጥስ ህዝብን ያላሳተፈ ትልቅ የግልጽነት ችግር ያለበት በገዢው ኃይል በህዝ ህዝባችን ላይ የተጫነ ነው ሲሉ አመራሮቹ ነቅፈውታል። ጊዜያዊ ምክር ቤቱ ጸረ ህገ መንግስትና ጸረ ዲሞክራሲ ሲሉ የጠሩት አመራሮቹ በዚህ ምክንያት ምክር ቤቱ ፍጹም ተቀባይነት የሌለው ነው ሲሉ ተቃውመውታል። የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰዎች በታች የሆነ ኑሮ እንድንገፋ ተገደናል ሲሉ የጤና ባለሙያዎች ተናገሩ። በኢትዮጵያ የሚገኙ የጤና ባለሙያዎች የተለያዩ የመብት ጥያቄዎችን በማንሳት እስከ ግንቦት 3 ቀን 2017 ዓ.ም ድረስ ምላሽ እንዲሰጣቸው በማስጠንቀቅ ጤና ሚኒስትርን በደብዳቤ ጠይቀዋል። የኢትዮጵያ ጤና ባለሙያዎች ማህበር ጥያቄዎቻቸው ትክክለኛ መሆናቸውን ማህበሩም ከዚህ ቀደም በዘርፉ ላሉ ችግሮች መፍትሄ እንዲሰጥ ሚኒስትሩ በደብዳቤ ሲጠየቅ እንደኖረም አመልክተዋል። ሌሎች ሀገራት ጤና ባለሙያዎችን የሚመ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 ማስታወቂያችን ነጻ የትራንስፖርት አገልግሎት ተጠቃሚ እንዲሆኑ፣ የትራንስፖርት አበል እንዲታሰብላቸው፣ ከቀረጥ ነጻ መኪና እንዲያስገቡ እንዲደረግላቸውም ጠይቀዋል። የትርፍ ሰዓት ክፍያ በወቅቱ እንዲከፈል፣ ከዓመት በላይ ጭምር ክፍያ በሚዘገዩ ተቋማት አስቸኳይ እርምጃ እንዲወስድ አመልክተዋልም። እንዲሁም የሰሩበትን ክፍያና የመብት ጥያቄ እንዲያነሱ በማሰር ማሰቃየት፣ ማሸማቀቅና በማስፈራራት ህገወጥ ተግባር በሚፈጽሙ ተቋማት ላይ ምርመራ ተደርጎ እርምጃ እንዲወስድ፣ ለጤና ባለሙያዎችና ቤተሰቦቻቸው ነጻ የህክምና አገልግሎት እንዲሰጥም አሳስበዋል። መኖሪያ ቤት የማህበር መስሪያ ቦታ ተጠቃሚ እንዲሆኑ፣ የስራ ቦታ አካባቢ ደህንነት እንዲጠበቅ፣ የጤና ባለሙያዎች ግድያ እንዲቆም መመሪያ እንዲወጣና ተፈጻሚ እንዲሆንም ጠይቀዋል። የጤናው ዘርፍ የህክምና እውቀት ወደሌለው ሲቪል ሰርቪስ አስተዳደር ውስጥ በመካተቱ ከዚህ ማዕቀፍ ወጥቶ ራሱን ችሎ በቦርድ እንዲተዳደርና ሌሎች ምላሽ የሚሹ ነጥቦችን በደብዳቤው አቅርበዋል። ጥያቄዎቻቸው የፖለቲካ አውድ እንደሌላቸው ጠቅሰው ለጥያቄዎቻቸው እስከ ግንቦት 3 ቀን 2017 ዓ ም ድረስ ምላሽ ካላገኙ በህግ አግባብ እርምጃ እንደሚወስዱ አስጠንቅቀዋል። ኤርትራ የገቡት የብልጽግና ባለስልጣን የትጥቅ ትግል ጀመሩ። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዚ 11 ቀን 2017 ዓ ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሹፌሩ ይዘው ወደ ኤርትራ መኮብለላቸው ተዘግቦ ነበርም። ታዲያ ሀጂ ኢብራሂም ኡስማን የብልጽግና ቡድንን ለመገርሰስ ከሌሎች ባልደረቦቻቸው ጋር በመሆን የትጥቅ ትግል መጀመራቸውን እንደሚሆን በይፋ አውጀዋል። ይህ የክልሉ የቀድሞ ባለስልጣን ኩብለላና የትጥቅ ትግል ጅማሮ የብልጽግናን መንግስት ድንጋጤ ውስጥ እንደከተተና አለመተማመንን እንደፈጠረም እየተነገረ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም